ይሄ ኳን እንደዚህ ይጸዳል። ለቤቱ ስንት ገረድ እንዳለን እናንተች ፊታችሁን ብቻ ተኳኳሏት፣ እች ሊፕስቲክ ፀጉራችሁን ምናምን። አንዳንድ ጭ ቀልባቸውን እንደተለሱ ዘለው ምን ይገቡ ብራ አሩቲክ ከዛ በቃ ካም ክሊን ይላሉ። ደግሞ ከሌ እኩል ለማውራት እኩል ለመሆን በቃ መዘባበት ብቻ። ቤታችሁን አሳዩ ወፍ እኔ ጎ ሌላው ይቀርና ያበሻ ማለት ነው ይሄ እንት ካቢኔቱ ብቻ እየተከፈተ ብንታይ ደስ ይለኛል። ያለ ጉድ እና ይሄ ደግሞ ሲንክ ማቀቢያው አለ አይደል? እሱ ቢታይ እኔ በጣም ነው ደስ የሚለኝ። ብዙ ጉድ ስለማ ማለት ነው በየሰው ቤት።

ልጆቼ ንቅፍ ድግፍ አድርግልኝ፣ ከክፉ ነገር ጠብቀኝ አምላኬ፣ ውስጥ ቀኔን አሳምርልኝ፣ ተናግሮ ካና ጋር አፉን ያዝልኝ። ይህ ሜጃ የሌለው ህብረተሰብ እባክህ ወይ እንዲተነፍስ ወይ ሰብሰብ ባልገ የሆነ ቦታ በረት ውስጥ አስገባልን። አስጠሉን እኮ ሰለቹ ነው። አሁን አይስወይ አይስወይ ኔ ሰለቻችሁ ሰልችቶናል። እኛ እዚህ ቲክታክ ላይ ያለ መደሌ

አለማየው አይጠፋም ልክ እንደዛ ቶሎ ሰም አይጠፋም። ፈለግ ፈለግ ጋርግሽ ትንፍስ ማለት ነው። እስ አታራግፉ ሰው ቤት እየመጣችሁ በኋላም ደግሞ ገበታ ቅርቦ በላ ማረግ ያለ ነው። እንግዲህ የተለመደ ነው። አዎ ሆን እየስ እንደሱ ቤቱን ባርኩት ባርኩት። ቤቱን እየባረክን እስ እንቀሳቀስ። ቤቱን እየባረክን ኖሪያ የለም ስትመጣ እኮ በዓል እኮ ነው የሚመስል። አሁን በዚህ ሰዓት ማን ቤት ነው እንደዚህ ቡና የሚፈላ? ወፍ አሜሪካ ላይ አረ አሜሪካ ላይ እንደዚህ ቡና ተፈላ? አሜሪካኖች ሚያረጉት፣ የሚያደረጉት እኮ የኢትዮጵያ አሜሪካንን የሚሉ ሰዎች እኮ ይሄን የሚያደረጉት በዓመት አንዴ ነው። ክሪስማስ ሲመጣ ወይ ጥምቀት ሲመጣ ወይ ደግሞ የሆነ እንቁጣጣሽ ሲመጣ ነው እንደዚህ የምታፈላ ቡና ከቤቷ

ለዛጋስ አይችሉም። አንዳንዱ ምሳ ዕቃውን ቋጥሮ መጠች። እውነት ነው የሚወራው ነገር። ምን አስሸሽ ፈታ ነው የምልብሽ እኔ ላዳምጥሻል። እንደ ደወከው እኮ አለ አልጋ ላይ መነሳት ያቃተው አይስፔር ብላችሁ አንዳንዱ ምሳዬን ምን ልብላ እያለ ያስባል። ሰርታ ተነስታ እንደ መብላት ስትረስ ነው መጥቶ የሚያሰድባቸው ሌላ ነገር የለም። በቃ አንቺ በዚህ ይሄ ነገር አሁን እኮ ኢዚና ሲምፕል የሆነ ነገር ነው ግን ይሄንም ማድረግ ያቃተው ስንት አለ። ተነስቶ ቡና ለመጠጣት ሞራል ያስፈልጋል። ይሄን ለማድረግ ዶሮ ክሽና አድርጌ ጭሴን ጨስጨጨስ ልጆቼ ደሞ አሁን ይመጣሉ። ፏፈሽ ምን አባታችሁ ነው ከእናንተ ጋር ምንዳ ልክ ልጆቼ ሲመጡ ድርገም አርጌብ ነው መውጣ አንተን ቁጭ ብዬ ባላጫወትኩ እዚህ በነፃ ደግሞ በነፊት የሌላችሁ እናንተን ከማጫወት ልጆቼን አላጫውትም እንዴ፣ ወጥቼ በሰማንያ ብርና በሰባ ዶላር መጫወቻ ወስጄ እና ጥቅም ሲኖራችሁ ብቻ ነው እኔ እዚህ ላይ ቁጭ ምን ጋይስ ለእናንተ ምሰጣችሁን ጊዜ ለልጆች አልሰጥም እንዴ፣ የሆነ መጫወቻ በወስዳችሁ እኮ ስልሳ ሰባ ብር ነው ማጠፋ። ለእነሱ አልሰጥም እንዴ፣ ካልተንቀሳቀስክ ደርግሜብ ነው መውጣኔ። ሁለት ኪሳራ እኮ ነው ክርስቶስ እዚህ ቁጭ ብሎ ስትደና ቋቆር ትውላለህ ወይ እንትና ሲሳደብ ወይ ስለ ፖለቲካ ሲያወራ የታባ ነው የምታይ? እንደዚህ ቡና ተፈልቶልህ ክብር ተሰጥቶ ለዚህ ቡና ኮ ሀያ ሀያ ዶላር ፍላወር ተገዝቶ እኮ ነው። ከጓሮ ነቅዬ ያመጣው መሰለሽ እንዴ ሻማው በዛ ላይ 15 ብር እየተገዛ የታባታችሁ ይሄን ታያላችሁ። ክብር አትወዱም። ሰው ደርግ የሚሄብ በስልሳ ብር ልጆቼን አስወጥቼ መጫወቻ ከነሱ ጋር ስዘልቆ ይቼ እመጣለሁ። አንደኛ እዚህ ኢነርጂ መጨረስ፣ ሁለተኛ መሰዳደብ፣ ፎርዋርድ